የኢትዮጵያና የኤርትራ አዋሳኝ ድንበር አካባቢ ህዝብ፣ ግንኙነት። ሰላም ጤና ይስጥልን። ውድ የቻናል ተከታታዮች፣ ሚኪ ነኝ ከሚኪ ታቡር ኒውስ። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ደግሞ ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኘው እስከ መጨረሻ እንድታደምጡኝ በትህትና እጠይቃለሁ። ባለፈው እሁድ በዛላንበሳ ከተማ የተደረገው በድንበር አካባቢዎች የሚገኙ የሁለቱ ሀገራት ዜጎች የተገናኙበት መርሃ ግብር ከትግራይ እንዲሁም ከኤርትራ የተለያዩ አካባቢዎች የመጡ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ በኤርትራ ታዋቂ የሚባሉ አክቲቪስቶች እንዲሁም ሌሎች በርካቶች የታደሙበት እንደነበር ተገልጿል። ኢትዮጵያን በትግራይ ክልል በኩል ከኤርትራ ጋር በሚያዋስነው ድንበር ግራና ቀኝ የሚኖሩት የሁለቱ ሀገራት ዜጎች የህዝብ ለህዝብ የተባለ ግንኙነት መጀመራቸው ተነገረ። የሁለቱ ሀገራት የህዝብ ግንኙነት የአዲስ አበባና የአስመራ መሪዎች ግንኙነት በጠብና በፍቅር በተለዋወጠ ቁጥር እየደፈረሰ ይጠራል። የሁለቱ ሀገራት መሪዎች ግንኙነት መሻከሩ በግልጽ በምነገርበት በአሁኑ ወቅት ግን ዛላምንበሳ ውስጥ የሰላም የተባለ መርሃ ግብር ባለፈው እሁድ መደረጉ ተነግሯል። የኢትዮጵያ ብሔራዊ ምርጫ ቦርድ ከፓርቲነት ያገደው ህዝባዊ ወያኔ ሀርነት ትግራይ ወይም ህወሀት ግንኙነቱን እንደሚደግፍ አስታውቋል። በትግራይ እና በኤርትራ በኩል ባሉ አስተባባሪዎች ተነሳሽነት ባለፈው እሁድ በዛላንበሳ ከተማ የተደረገው በድንበር አካባቢዎች የሚገኙ የሁለቱ ሀገራት ዜጎች የተገናኙበት መርሃ ግብር ከትግራይ እንዲሁም ከኤርትራ የተለያዩ አካባቢዎች የመጡ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ በኤርትራ ታዋቂ የሚባሉ አክቲቪስቶች እንዲሁም ሌሎች በርካቶች ሪፖርቶች የታደሙበት እንደነበር ነው የተገለጸው። በተመሳሳይ ባለፈው ሳምንት ሰኔ 8 ቀን 2017 ዓመተ ምሕረትም እንዲሁ በትግራይ ራማ በኩል እንዲሁም በኤርትራ ዋሳኝ አካባቢዎች የሚገኙ የሁለቱ ዜጎች ሰላማዊ ግንኙነት የሚያስጀምር የተባለ መርሃ ግብር ማድረጋቸው ከአካባቢ ነዋሪዎች ሰምተናል። እነዚህ ጸምዶ በሚል ስያሜ በድንበር አካባቢዎች የሚደረጉ ግንኙነቶች በጦርነቶች ምክንያት ቆሞ የቆየ የሁለቱ ሀገራት ድንበር አካባቢዎች የሚገኙ ዜጎች ሰላማዊ ግንኙነት ለመመለስ ያለመ ነው ተብሎ በአስተባባሪዎች በኩል ይገለጻል። የትግራይ ክልል ራማ ከተማ ነዋሪ የሆኑትና ባለፈው ሳምንት የተደረገው የህዝብ ለህዝብ የተባለ ግንኙነት ከአቀናጁት መካከል የሆኑት አቶ አዱሽ ጎብዛይ በሁለቱ ህዝቦች መካከል ያለው መራራቅ ለመፍታት ያለመግንኙነት እየተደረገ ነው ብለዋል። በትግራይ በኩል ባለው የኢትዮጵያና ኤርትራ ድንበር አካባቢዎች ከቅርብ ጊዜ ወዲህ ግንኙነቶች እየተደረጉ እንዳለ እንዲሁም የኮንትሮባንድ ንግድ ጭምር እንደምታዩ ከመረጃ ምንጮቻችን ሰምተናል። እነዚህ ግንኙነቶች ህወሓት የኤርትራንና ትግራይ ህዝቦች የህዝብ ለህዝብ ግንኙነት በማለት እውቅና የሰጠው ሲሆን ተጠናክሮ እንዲቀጥል እንዲሁም ከሌሎች ከትግራይ ጋር የሚዋሰኑ ህዝቦች እንዲቀጥል እንደምሰራ ገልጿል። የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ፓርቲያችን ህወሀት በዚህ ወቅት በኤርትራንና ትግራይ ህዝቦች መካከል እየታየ ያለው የህዝብ ለህዝብ ግንኙነት ተጠናክረው እንዲቀጥል እንዲሁም ተመሳሳይ ግንኙነቶች ከሌሎች ጎረቤት ህዝቦች ጋር ትኩረት ተሰጥቶ እንድሰራ አስፈላጊ የተባለ ጥረት እንደምናደርግ ለማረጋገጥ እንወዳለን ብለዋል። ይህ ጽምዶ በምል ስያሜ የሚደረግ ግንኙነት ከጀርባ ህወሀት የሚገፋው የአገሪቱ ህግ በጣሰ መልኩ ከሌላ ሀገር ጋር የሚደረግ ግንኙነት በማለት አስተያየቶች የሚሰጡ ሲሆን ይህ የማይቀበሉት በራማ በኩል የተደረገው የድንበር አካባቢ ህዝቦች ግንኙነት አስተባባሪ እንዲሁም የድንበር ከተማዋ ራማ ነዋሪ አቶ ሀዱሽ ጎበዛይ እየተደረገ ያለው የድንበር ነዋሪዎች ማህበራዊ ግንኙነት ነው። ይህ ህጋዊና ተቋማዊ ለማድረግ መንግስት ልስራ ይገባል ብለዋል። በዚህ ጉዳይ ዙሪያ ያነጋገር ናቸው የህግ ባለሙያ አቶ ዳዊት ገብረ ሚካኤል በበኩላቸው ህገ መንግስታችን መሰረት አንድ ክልል ከሌላ ሀገር የመገናኘት ስልጣን የለውም። ክልሎች ከሌሎች ክልሎች ጋር ሊገናኙ ይችላሉ። ከዚህ ውጪ ከሌላ ሀገር ጋር ግን በውጭ ጉዳይ ሚኒስቴር በኩል ብቻ ነው የሚደረገው። ይሁንና አሁን እየተደረገ ያለው ግንኙነት በይፋ አንድ የክልል አስተዳደር ከሌላ ሀገር ጋር አይደለም። ይህ ጽምዶ እየተባለ እየተደረገ ያለው ግንኙነት በአክቲቪስቶች የተጀመረ ከዛ ቀጥሎ ደግሞ ወደ ድንበር አካባቢ ያለ ህዝብ የወረደ ነው። ይህ ህዝብ ደግሞ ተመሳሳይ ሆኖ ይሁንና በፖለቲከኞች አሻጥር የተራራቀ ነው። ይህ የህዝቦች ግንኙነት የሚከለክል ህግ የለም ይላሉ። የትግራይ ጊዜያዊ አስተዳደርና ህወሓት የኤርትራ ጦር የትግራይ ግዛቶች ይዘው ይገኛሉ፣ ከያዟቸው አካባቢዎች ይውጡ ስል ቆይቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ከተቃዋሚ ፓርቲዎች ጋር ሲወያዩ በትግራይ ህገ መንግስታችን ጥሰቶች እየታዩ ነው ስሉ ስከሱም ተደምጠዋል። ሚኪነኝ ከሚኪታቦር ኒውስ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።